ስለማታፈቅራት እንጂ ብታፈቅራትማ ኑሮ እንኳን የሰው ልጅ በሁለት ቀን ቀርቶ አይደለም እስከ አራት እስከ አምስት ወር እስከ አመትም ድረስ የሚወደውን ሰው እንትን ይላል፣ ይታገሳል ማለት ነው። ይህ መልእክቴ ለያብ ነው። ይታገሳል። አይገርምም። አንተ አንዲት ስሰት አግኝተህ በዛ ይስተት ሁሉንም ነገር ጥድፍ ድፍ አድርገህ ለመሄድ ፈልግሃል አይደለ? ብትወዳት ኑሮማ ለእሷ ፍቅር ቢኖርህማ ለሷ ቦታ ቢኖርህማ እ ልታዳምጣትም እንኳ ፈቃደኛ እኮ አይደለክም። ሄሎ ያንን ነገር ያደረገችበት ምክንያት ይኖራታል። እውነቴን ነው የምነግራችሁ ግን ልጁ አልታገሳትም፣ አልሰማትም። ያንን ነገር ልታረግበት የተነሳችበት መንገድ ያላት እውነት ለመናገር ማለት ምን አለመሰላችሁ አንዳንዴ ሰውን መፈተን አለባችሁ። ገባችሁ? ለእኔ ምን አይነት ቦታ አለው ነው ልትፈትነው ነበር ያን ያደረገችው ሄሉዬ። ነገር ግን ለእሷ ምንም አይነት አይወዳትም፣ ስለማይወዳት ነው። አያችሁ ዛሬ ይህንን ያደረገው ስለማይወዳት፣ ለእሷ ቦታ የለውም። ሲጀመር ሁሉም ሰው የተናገረለት ነው ለእሷ ቦታ እንደሌለው ደግሞ እኮ ለአንቺ ብዙ መስዋዕትነት ከፈየልሽ፣ እኔ እንደ ከፈልኩልሽ ሴቱ ነሽ አልተገኘሽም፣ እያሉ አፉን ሞልቶ የሚያወራው ነገር። አንድ ነገር ልልሽ የምፈልገው ሄሉ፣ ማን ስለሆነ ነው ለሱ የምትንበረከኪለት? ማን ስለሆነ ነው ለሱ ድፍት የምትይለት? እንደ ምን ስለሆነ ነው ለሱ የምትደፊው? ምን ስለሆነ ነው ለሱ የምትንበረከኪው? ቆፍጠን በይ አንቺ። እኛ የምናቅሽ አንቺ ጀግናዋ ሄሉ ነሽ። አለቀ። የምሬ ነው። ለእሱ ግሩስር ዛሬ ግሩስር ስንት ጊዜ ወደቅሽ? ሶስቴ ነው አራቴ እግሩ ስር ወደቅሽ። ለምን ብለሽ ነው ለሱ እግሩ ስር የምትወርቅለት? ምን ስለሆነ ነው? ልዑል እውነት አለው። አዎ እውነት አለው። ጎበዝ ነ ልዑልን አድንቀዋለሁ። እውነት አለው። ሁላችሁም ዝም ብላችሁ ልዑልን ተመልከቱት። እውነት አለው። አያችሁ፣ ተለባብሶ ሚሄድ ጥሩ ነበር አይደለም? ይሄ ልጅ ልዑል መጥቶ ባያጋልጥ ይሄ ልጅችንም ተጎና አስቀምጦ የእሷንም ተጎና አስቀምጦ ይዞ መሄዱ ተገቢ ነበር አይደለም? ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢኔ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላምና ጤና ፍቅር ከናንተ ጋር ይሁን እያልኩ አሁንም በተለመደው በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ እና ሼር እንዲሁም ኮሜንት አስተያየት እንዲሰጡ በአክብሮት እና በትክክልና ጠይቃችኋለሁ። ወዳችሁ ፈቅዳችሁ ለምትከተሉ ደምሰጡኝ ሀሳብ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ነው። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እንግዲህ የዛሬው ነገር እንግዲህ ዛሬ ወይኔ የጽጌ መልካምነት የኔ እናት የጽጌ ቅንነት ማለት ነው፣ ሴትም ልጅ እንዳይጎዳ የምታደርገው ነገር ሳላደንቅላት አላልፍም የኔ እናት። እና እኔ ግን ይሄ ነገር ልጅቷ የውሸት ይመስለኛል ሳስባት ማለት ነው እንደሁ ምንም ምኗ ምርጉዝ አይመስልም እውነት ለመናገር ማለት ነው። እና ህይወት አንዳንዴ እኛ በፈልግንባት ሳይሆን እሷ በፈልግችበት ነው የምታደርግን ብዬ አስባለሁኝ እና መልካም ሁኔ ከዚህ በኋላ ስትለው እውነት ዲያኒ በጣም ነው እምባ ያተናነቀው፣ በጣም ከሚባል በላይ። ይሄ ነገር ግን እውነት ከሆነ የዲያኒና የጽጌ ይሄንን ያህል ዓመት አብሮ መቆየት እውነት ይሄ ከሆነ እኔ በጣም ነው የማዝነው። እና ዲያኒ አሁንም አረፈዴም። ግን የዲያኒም ደግሞ ዲያኒም ደግሞ ምን አለመሰላችሁ ልጅቷም ልጅ ስለያዘ እንዲትጎዳ አይፈልግም። ከጽጌም ደግሞ መለየት አይፈልግም። የዳኒ ምርጫ ደግሞ እንደዚህ ነው እና በጣም ነው ጽጌን ዛሬ እውነት ከልቤ ነው ያየኋት የሰማኋት እና በጣም ነው ያሳዘነችኝ። እውነት ለመናገር ማለት ነው። እና በተለይ ቅፍ አድርጋ ስማው ስትሄድ በጣም ነው አንጀቴን የበላችኝ። ይሄ ነገር ግን እኔ ውሸት ይመስለኛል፣ እውነት አይመስለኝም። እውነት ለመናገር ማለት ነው። እና ሄሉዬ ባክሽ፣ እግሩ ስራ ቱዴቅ ባክሽ። አንቺ ቆፍጣና ሴት ነሽ፣ አንቺ ጀግና ሴት ነሽ። እንደምናቅሽም ጀግና ነሽ፣ እንደምናቅሽም ጎበዝ ነሽ ነሽ ከዚህ በኋላ ስንት ቀን ትናንትናም እንደዚያ ሆንሽ፣ ዛሬም እንደዚህ። ምን ስለሆነ ነው ማለት ምን ስለሆነ ነው ለሱ እግር ስር የሚወደቅለት ምን ስላረገ ምን ስለሆነ እን አንቺ እኮ ጀግና ሴት ነሽ እኮ ብዙ ነገር አይተሻል እኮ። እንዴ ደግሞ ምን አለ መሰላችሁ ልዑል በጣም ትክክል ነው የሚናገረው ልዑል። የቀረብካት ለጥቅም ነበረ። ጥቅምህን ሳታገኝ ስትቀር ነው ሰበብ አስፈልገ ለመለየት ይሄድ ከዋለው ልውቁል ምንም የሚደባብቀው ነገር አንድም ነገር የለም። ትክክል ነው የሚናገረው ልዑል። እውነት ለመናገር ማለት ነው እውነትን የያዘ ሰው መጨረሻውም እውነትን ነው። የጓደኛ ጥግሱ ስዬ ትለያለሽ ማርያምን። እሷ በጥፊ ስትመጣት በጣም ነው የተናደደችው። በእውነት ለመናገር ማለት ነው የምር ተነሳች። ኮችኛዋ ልድ ግማት ማለት ነው። እውነት አንዳንዴ ሴት ጓደኛ፣ እንደዚህ አይነት ልባም ሴት ጓደኛ ስታገኙ እንዴት ያስደስታል። ደስ ይላል እንደዚህ አይነት ልባም ጓደኛ ስታገኙ፣ እውነት በጣም ነው የሚያስደስተው። እና በጣም ነው የተደሰትኩባት ሶስን ማለት ነው። የእውነት ለመናገር ልዩ የምትባዩ እርጋታ የሚባል በፍጹም የለሽም ምላስሽ ማለት ነው በኢየሱስ ስም። እኔ ግን ግራ እያጋባችሁኝ ነው፣ እውነት ለመናገር ምላሷ ማርያምን እስማኃም ለነገሩ እሱ ነው ፊት የሰጠሽ እንትን አይልብሽም። ላንቺ ያልሰጠሽን ክብር፣ ላንቺ ያልሰጠሽን ክብር ብሎ እኮ ሊሞት እኮ ነው አንተማ በስማም የሆነ ነገር ብትገዛ ወይም ደግሞ መኪና ሰፕራይዝ ወይም ደግሞ የአንገት ወርቅ ሰፕራይዝ ብታደርግ፣ በስማም እርሜ፣ ዘመንህን እንደተጨቃጨክ ነው የምትኖረው ማለት ነው። እንዳንተ አይነትስ ባል ጠንቅሮ ብሎ ቢቀር ይሻላል። የእውነት አብ የሚባለው ወንድሜ የምሬ ነው። ምላችሁ ወይ ወርቅ ወይ መኪና ሰፕራይዝ ቢያደርግ፣ እርሜ፣ ዘመኑን እንዲያወራ ነው የሚኖረው። እውነቱም ነው የምነግራችሁ። ወንድ ልጅ እንደዚህ ሲያውት ያስታውቃል ማለት ነውና ይገርማል። ሄሉ ማልቀስ የማይጠበቅ ብሽም ጀግናነሽ ኮስታራነሽ እየገፋሻቸው ሳይሆን እየገፉሽ ነው የሚሄዱት እግዚአብሔር አምላክ ለአንቺ ያለው ሰው እስከሚመጣልሽ ድረስ መጠበቅ ነው በቃ አለቀ ይህን ነው የምመክርሽ አንቺ የዋህ ልብ ነው ጊዜዎች የሚሞተው ያንን ነገር ያደረግሽበት ትልቅ ምክንያት አለሽ ነገር ግን ሊያዳምጥሽ ፍቃደኛ አይደለም አይደል የሚወድሽ የሚያፈቅርሽ ለአንቺ ቦታ ያለው ሰው ቢኖር ያዳምጥሽ ነበር ግን ለአንቺ ቦታ የለውም አጥለቀ አያዳምጥሽም። ለአንቺ አንቺ ትንሽ ነገርን ብር የሚጠብቀው አለቀ፣ ተሳካለት። ሄዴ ይሄድ፣ ተይው። ይሄ ነገር ብዙ አንዳንዶቻችሁ ደግሞ ስራ ነውም እያላችሁ ነው። ስራም ቢሆን ስራም ቢሆን ድራማም ቢሆን ሄሉ እግሩ ስር መውደቅም የለባትም እሱም ደግሞ የሚናገረውን ቃላት ማስተካከል አለበት። ለእሱ አይገባትም። ክብር ማለት ምን ማለት ነው? ሴት ልጅ ሆነች ሴት ሆና የተፈጠረች ሁሉ ክብር ይገባታል። ለምንድን ነው ክብር የማይገባት? ያደረኩ ሁሉ ለአንቺ አይገባም። አለምን ማለት ነው? ሴት የሆነሽ ሁሉ ክብር ይገባታል። ለምን ይህን ሲል፣ በጣም እየተናደርኩ ነው። እንደዚህ እየተናገረ ድራማ ነው ብትሉኝ፣ ምን ዋጋ አለው እንዴ? የልቡን እየተናገረ ድራማ የሚባል ነገር የለም ከዚህ በኋላ። ሄዱና የኔ ያብቅቷል በሁለት ቀን። በጣም ምትገርም ሰው ነው። ምክንያቱም በሁለት ቀን ከውስጥ ያወጣሃት እኮ ስለማትወዳት እኮ ነው። ሰው እኮ የሚወደውን ሰው በሁለት ቀን አቃርቶ በሁለት ዓመት እንኳን የማይወጣለት ሰው አለ። አየህ አይደል? አንተ ግን ሲጀመር ሄኑን በልብህ አላስቀመካትም። አለቀ። ይህ ነው ልዑል እንዲያለው። የፈለግካት ለሌላ ነበረ፣ ያንን ነገር አላገኘህም። በቃ ምን ጊዜ ያስፈጀኛል ብለህ ለመውጣት ወሰንክ ማለት ነው። ይሄ ነው ልዑል የሚናገራት ነገር፣ ምድር ጠብ አትልም። አለቀ። እውነት ነው የሚናገረው። ብዙዎቻችሁ ግን ልዑልን ጠልታችሁታል። አትጥሉት፣ ልዑል ትክክል ነው። እኔ እንዴት ተረዳሁት? ልዑልና ሄሉ ያንን ነገር ያደረጉበት ምክንያት አላቸው። አያችሁ፣ ሊፈትኑት ነበር። ይወድሻል አይወድሽም፣ እስኪ ከወደድሽ ይሄን ፈተና ያልፈዋል ወይ አያልፈውም ወይ ነበር ያብ ነበር የተፈተነው፣ ይሄን ፈተና ያብ ግን አላለፈም ይሄን ፈተና። ምክንያቱም ለሄሉ የሚጠብቅላት ትንሽ ቦታ ነበር ለመለየት። ፈተናው ቢያልፍማ ኑሮ ጥሩ ነበር፣ አላለፈውም። አያችሁ ቢወዳት ኑሮ ቢያፈቅራት ኑሮ ለሷ ቦታ ቢኖረው ኑሮ የሚነገረውን ሰምቶ ፈተናውን ማለፍ ይችል ነበር። ግን ለሷ ቦታ የለውም፣ አያፈቅራትም፣ አይወዳትም፣ አለቀ። ከማይወድን ሰው ጋር ጊዜ ሞ ጊዜያችንን መፍጨት፣ እግሩ ስር መውደቅ አስፈላጊ ነው ብዬ አላስብም። ሄሉ እንዴ፣ በፊትሽ ቆፍጠን ያልሽ ጀግና እንድትሆኚ ነው የምንፈልገው። እንደዚህ እንዳትሆኚ። አመሰግናለሁ።